ፊልሙን ከመጀመራቸው በፊት ቻናሉን ሰብስክራይብ ማድረጋችሁን አረጋግጡ። ወደ ቪዲዮ ፊልሙ፣ ሁለት በቤታቸው ውስጥ ተቀምጠው ማታ ላይ የተጫወቱ የነበሩ ልጆችን እያሳየን ይጀምራል። ነገር ግን ከጀርባቸው በመስታወቱ በኩል እየተንቀሳቀሰ የነበረውን ፍጡር አልተመለከቱም ነበር። ጊዜው ዞምቢዎች አለምን የተቆጣጠሩበት ጊዜ ነው። ይሄ ከተፈጠረም ስድስት ዓመት ያክል ያልፍ ችሏል። ይሁን እንጂ ይህን የሚያክል ጊዜ እነዚህ ሁለት ህጻናት ብቻቸውን በአንድ ቤት ውስጥ ሆነው መትረፋቸው የሚያስገርም ነገር ነበረ። ምክንያቱም በህይወት የቀሩት ሰዎች ቁጥር በጣም ተመናምኖ ነበረ። እናም በዚህ ያክል ጊዜ ብዙ ነገሮች አጋጥሟቸዋል። አንድ ቀን ጠዋት ላይ አንድ መኪና ወደ ቤታቸው አካባቢ ይመጣል። ጂምም ያሻንጉሊ ጠመንጃን በመያዝ ወደዛ ሰው ጋር ይሄዳል። ያ ሰው ወዲያውኑ ቤተሰቦች የ ናቸው በማለት ነበር የጠየቀው። ጂም ምንም አይነት ነገር ሊናገር ባለመቻሉ ምክንያት የሰው ፈገግ በማለት ተሰናብቶት ከዚያ ይሄዳል። በዚያን ቅማታ ላይም ጂምና ትንሿ እህቱ በሩንና መስኮቶቹን በትክክል መቆለፋቸውን ይመለከታሉ። ውጭ ላይም የሚገኙት ዞምቢዎች ለእነሱ ቤት ቅርብ መሆናቸውን እንመለከታለን። ወደዚህ ቤትም ለመግባት እድላቸውን እየጠበቁ ይገኛሉ። ጠዋት ላይ በሰላም ይነቃሉ። ጂምም ያሻንጉሊት ጠመንጃውን ሲነካከስ ስንመለከተው ዝም ብሎ ያሻንጉሊት ጠመንጃ እንዳልሆነ እንገነዘባለን። በቀጣዩ ቀንም ልጆቹ ለመጫወት ወደ ውጭ በወጡበት ጊዜ ላይ ትላንትና መጥቶ የነበረው መኪና በድጋሚ ተመልሶ በዛው መንገድ በኩል ደግሞ ይመጣል። በዚህ ጊዜ ግን ጥንዶቹ እንደ ትላንትናው ጠይቀው ብቻ ሊሄዱ አልፈለጉም። በድጋሚም ቤተሰቦቻቸው የት እንደሆኑ ይጠይቋቸዋል። ጂምም በመዋሸት ቤተሰቦቹ ለእነሱ ምግብ ፍለጋ ወደ ከተማ ወጣ እንዳሉ ይናገራል። ቢሆንም በእንደዚህ አይነት ቀላል ውሸት ግን እነሱን ማታለል አይችልም ነበር። ሴቷም ልጆቹ እንዳይፈሩ በማድረግ ከተማው ከዚህ የሁለት ሰዓት መንገድ ያክል እንደሆነ ትናገራለች። ስለዚህም ቤተሰቦቻቸው እስከሚመለሱ ድረስ እሱንና እህቱን እንደሚጠብቁለት ካሊገቡለት እና ይገባሉ። ጥንዶቹ ቤት ውስጥ እየተዟዟሩ በሚመለከቱበት ሰዓት ላይ በቤት ውስጥ ብዙ የምግብ አቅርቦት እንዳለና የሚሰራ ፍሪጅም እንዳላቸው ይገነዘባሉ። ስለዚህም ከመሄዳቸው በፊት ለጥቂት ጊዜ ያክል እዚህ ለመቆየት ያስባሉ። ጃክ መኪናውን ደብቅ ልምጣ በማለት ተመልሶ ወደ ውጭ ይወጣል። መኪናውንም የሚደብቀውም የሆነ ሊሸሹት የሚፈልጉት ሰው ስለነበር ነበረ። በዛን ቀማታ ላይ እጂም ጥንዶቹ ሲያወሩ ያዳምጣል። ይሄ ቤትም በጣም እንደተመቻቸው ነበር ሲያወሩ የነበሩት ነገር ግን ለደህንነታቸው ስለፈ እሱና እህቱ ወደ ሚስጥራዊው ክፍል ውስጥ ይገባሉ። ይህን ያክል ረጅም ጊዜ በህይወት እንዲቆዩ ያደረጋቸው ድብቅ ስፍራ ይሄ ነበረ። በቀጣዩ ቀን ጧት ላይ ሲነሱ የራሱ ቤት ይመስል ምግብ ሰርቶ የጠበቃቸው ጃክ ነበረ። ጂምም የጥንዶቹ ሁኔታ ምንም አልተመቸውም ነበረ። እናም ባላወቁት መልኩ ሁሉም ነገር ሊያበቃ እንደሚችል ይነግራቸዋል። ማታ ላይም ጂም ጊዜው አሁን እንደሆነ ይጠይቃል። ውሻም ካሸተተችው በኋላም የሆነ ምልክት ሰጠዋለች። ጂምም ምንም ሳያመነታም እህቱንና ውሻቸውን በሚስጢራዊው ክፍል ውስጥ ያስገባቸዋል። በሳሎን ውስጥ የሚገኙ ጥንዶች ጥሩ ጊዜን አብረው እያሳለፉ ያሉ ይመስላሉ። ነገር ግን ሊመጣባቸው ያለውን ነገር አላወቁም ነበረ። ሴቷ መታጠቢያ ቤት ለመሄድ ትነሳለች። ነገር ግን ወደ ውጪ በምትመለከትበት ሰዓት ላይ በብዛት የሚቆጠሩ ዞምቢዎች መስኮቱን ለመፋቅ እየሞከሩ ነበረ። የሚስባቸው መብራቱ ይሆናል ብላ በማሰበ መብራቱን ታጠፋለች። ከዚያም ግን ከኋላዋ የነበረው በር ይከፈታል። ጃክም የሆነ መጥፎ ነገር እንዳለ ነበር ያሰበው። ሽጉጡንም ይዞም ወደዛ በቀሰታ ያመራል። ነገር ግን በቦታው ያገኘው በደም የተሸፈነችውን ፍቅረኛውን ነበረ። ጥንዶቹም ለመጨረሻ ጊዜ ታዩት። እስከዚህ ድረስ ጊዜ ብቻ ነበር ይበንድ እንዳለ ጂምና ትንሿ እህቱ ምንም ነገር እንዳልተፈጠረ ጠዋት ተነስተው መጫወት ደግሞ ይቀጥላሉ። ወደነሱ ቤት የገቡ ሰዎችንም በማስወገድ ስራ ይሄ የመጀመሪያ ጊዜያቸው እንዳልሆነ ያሳውቀናል። በዚያን ጊዜ ላይ ግን በጫካው ውስጥ አንድ ጸጉራም ሰው ደግሞ ሲሄድ እንመለከተዋለን። ነገር ግን በጫካው ውስጥ የተለያዩ ወጥመዶችን ነበር የተመለከተው። ያንንም በሚከተልበት ጊዜ ላይ የነጂም ቪላን ይመለከታል። በድንገትም ትንሹ አለች ትመጣለች ምንም ነገር ከማድረጉ በፊትም የተተኮሰበት ማደንዘዣ አንገቱን ያገኘዋል። ይህንንም የተኮሰው ጂም ነበረ። ሰውየውም ከደነዘዘበት በሚነካበት ጊዜ ላይ ጂምም ራሱን አዘጋጅቶ እየጠበቀው ነበረ። ጥያቄዎቹንም በሚያቀርብበት ሰዓት ላይ የሰው ስሙ ዳን እንደሆነ ይናገራል። ወታደር ሲሆን እዚህ የተገኘበት ምክንያትም በሰሜን አቅጣጫ ትገኝ የነበረችውን ሚስቱን ፍለጋ እንደሆነ ይናገራል። ጂምን በሚመለከተው ነገር እዚህ ከመጡት ሰዎች ይህ ሰው የተለየ እንደሆነ ይገነዘባል። ዳንንም ወደ ቤት ካስገቡት በኋላ ከዚህ በፊት እንደመጡት የእነሱን ምግብ የሚሆን መጠለያን አልፈለገም። የሚፈልገው አንድ ነገር ጂም የወሰደበትን መሳሪያውን ብቻ ነበረ። ጂምም እንዲስማሙ አንድ ሀሳብን ያመጣል። ይህም የቤቱን መብራት እንዲያበራለት ነበረ። ዳንም በዚህን ጊዜ ቤተሰቦቻቸው የት እንደሆኑ ይጠይቀዋል። በዚህን ሰዓትም ጂም ሳይዋሽ ሳይንቲስቱ አባቱ ከጠፋ ረጅም ጊዜ እንደሆነው፣ እና የሴኩሪቲ ኤጀንት የነበረቸው እናቱ ደግሞ ወደ አንድ ተልእኮ የሄደች ሲሆን ከጥቂት ጊዜ በኋላ ግን እንደምትመለስ ይናገራል። ዳንም ለቤቱ ብርሃን የሚሰጠው መሮጫ ማሽኑ እንደሆነ ሲገነዘብ ይገርማል ቢለውም የመብራት ኃይልን የሚያገኘውና ቆጥቦ የሚያስቀምጠው አንድ ሰው በመሮጫ ማሽኑ ላይ ሲሮጥ ነበረ እና ይህም ያስገርማል። ከዴቆች በኋላ ግን ዞምቢዎች ወደ መስኮቱ ጋር ደሞ ይመጣሉ። ዳንም ሳያመነታ ወደ ውጪ በመውጣት ዞምቢዎቹን ይገላቸዋል። ከዚያም በሚመለስበት ሰዓት ላይ ጂም ለምን እንደገደላቸው ይጠይቀዋል። ምክንያቱም መስታወቱ ጥይት መከላከል የሚችል መስታወት ነበረ፣ ምንም አይነት ዞምቢዎችም ወደዚህ መግባት አይችሉም ነበረ። ዳንም በዚህን ሰዓት ላይም ልክ እንዳላደረገ ያስባል። ከዚያም በቀጣይ በመሮጫ ማሽኑ ላይ በመውጣት ለቤቱ ብርሃን ማመንጨት ይጀምራል። ሌሊቱ በዚህ መልኩ ያልፈና ዳን ጠዋት ላይ በከባድ ድጋም ውስጥ ይገኛል።

የጂ እህትም ደጋግመ ወደሱ ጋር ለመቅረብ ብትሞክረም በመጨረሻ ግን ላብላብ እንደሚሸት በመናገር ትታው ትሄዳለች። ስለዚህም ዳን ለመታጠበ ወደ ሻወር ቤት ይገባል። ትንሿ ልጅም ጸጉር ማስያዣም ታመጣለታለች። በዚህ ጊዜ ላይም ጂም ከቤቱ ወጥቶ ነበር። የነበረው በየቀኑ ጠዋጠዋት ላይ እየወጣ ለዞምቢዎች አስቀምጦ የነበረውን ወጥመድ ይመረምር ነበራ ብዙም ሳይቆይም አንድ ዞምቢ በወጥ መዱ ይያዛል። ይበንድ እንዳለ ዳን ቁርሱን በልቶ ከጨረሰ በኋላ የጂም እናት ሰራበት የነበረውን ቦታ ለማጣራት ይወስናል ተገኝቷል። በጠረጴዛው ላይም ከፎቶ ጎን የመኪና ቁልፍን ያገኛል። በዛ በመደሰትም ወደ መኪና ማስቀመጫው ገብቶ መኪናውን ለማስነሳት ይሞክራል። ቢሆንም ግን መኪና አይሰራም ነበረ። ይበንዲ እንዳለ በቤቱ ጥግ ላይ የሚገኘው አንድ ክፍል የዳንን ትኩረት ይስባል። የእቃ ማስቀመጫ ክፍል ይሆናል ብሎ በማሰብም ያንን ክፍል ሊከፍተው ይወስናል። ቢሆንም ግን ሳይከፍተው በፊት ጂም ወዲያውኑ ያስቆመዋል። ከአንድ ቀን በላይ ያክል ጊዜ አንድ ላይ ማሳለፋቸውን ተከትሎ ልጆቹ ዳን የሚያሰጋቸው አይነት ሰው እንዳልሆነ ሊገነዘቡ ችለዋል። ስለዚህም ወደ ሚስጢራዊ ክፍላቸው ሳይገቡ በዛው መኝታቸው ላይ ለመተኛት ይወስናሉ። ቢሆንም ግን ባልተለመደ መልኩ ጂም በካቴና እጁን ካልገው ጋር አስሮ ነበር የሚተኘው ለሊት ላይ ዳን ሲነቃ የእግር ዱካ ድምፅን ይሰማል። በመስተቱ ሲመለከትም ወደ ውጭ የነበረው ጂም ነበረ። በትላንትና ሁለት ወደ ያዘው ዞምቢ በማምራት ገሉት ስላልነበረ ምን ማድረግ እንዳለበት ማሰብ ይጀምራል። ቢሆንም ዳንም ወደሱ እሱ ጋር በመምጣት ግን ምናልባት ዞምቢዋ የጂም እና ትሆናለች ብሎ በማሰቡ ካለችበት ስቃይ ለማላቀቅ ሲል ሊገላት ይወስናል። ቢሆንም ጂም ግን መሳሪያውን በማዛት ምንም ነገር እንዳያደርግ ያስቆመዋል። ዳንም በንዴ ተሞልቶ ወደ ቤቱ ይመለሳል። ነገር ግን ትላንትና ተመልክቶ ይዞት የነበረውን ክፍል ሄዶ በከፈተው ሰዓት ላይ ውስጥ ሊያገኝ የቻለው ነገር ውስጥ የሚገኘውን አንሶላና ተፋፍቆ የነበረውን ግድግዳ ብቻ ነበረ። ይህም ማለት ቦታው ዞምቢዎችን አስረው የሚያስቀምጡበት ቦታ እንደሆነ እንዲገነዘብ አድርጎታል። ይህን መመልከቱም የሆነ ጥርጣሬ እንዲያድርበት ያደርገዋል። ከዚያም ግን ብዙም ሳይቆይ ውጭ ላይ የአንድ መኪና ድምጽ ይሰማል። እነዚህም ሰዎች ሌሎች የተረፉ ሰዎች ሲሆኑ መሳሪያቸውንም ይዘው ቤቱን ይከቡታል። ምንም አይነት መሳሪያ በእጁ ላይ የሌለው ዳን የሚፈጠረውን ለመጠበቅ ይወስናል። ዲበንድ እንዳለቀ ከውጭ እየተመለሰ የነበረው ጂም ከሩቁ እነዚያን ሰዎች ይመለከታቸዋል። ትንሿ እህቱም አንደኛው ፎቅ ላይ ተደግፋ ቆማ ትገኛለች። አንደኛውም ልክ እሷ ሊመለከታት ባለ ሰዓት ላይ ዳን ድንገት ከኋሏ ይመጣና ጎትቶ ወደኋላ ይወስዳታል። ጂምም ይህንን ሲመለከት የእረፍት ስሜትም ይሰማዋል። በሮቹና መስኮቶቹ ተዘግተው ስለነበረ እነዚህ ሰዎች ተስፋ በመቁረጥ ከቦታው ሊሄዱ ችለዋል። ከዚህ አጋጣሚ በኋላም ጂም ዳነን የበለጠ ማመን ይጀምራል። ስለዚህም መሳሪያውን ይመልስለታል። ዳንም አሁን ለመሄድ አስቧል። ነገር ግን ደግሞ ላለመሄድም ደግሞ ማመንታት ይጀምራል። ከዚያም በዛን ቀለሊት ላይም ሚስቱ በህልሙ ስጠራው ይመለከታል። ከዚያም በነቃበት ጊዜ ላይም ዳን ጥሩ ውሳኔን ይወስናል። ይህም ውሳኔው ጂምን እና ትንሹ እህቱን ከእሱ ጋር አብረው እንዲጓዙ ማድረግ ነበረ። በዚህ መልኩም የራሱንም እቅድ ማሳካት ይችላል። ሁለቱን ልጆችም ሊጠብቃቸው ይችላል። ጂምም ይህን በመስማቱ ደስተኛል ነበር ነበረ ሀሳቡም ዳን ትንሽ ጊዜ ከእነሱ ጋር እንዲቆይና እናታቸው እስክትመለስ ድረስ እንኳን አብሯቸው እንዲሁ ነበረ ልክ በዛን ሰዓት ላይ ግን ውጭ ሌላ ድምፅን ይሰማሉ በትላንትና ሁለት መቶ የነበሩት ሌቦችም ሰዎች ጨምረው ነበር የመጡባቸው ይባስ ብለው ደግሞ ውጭ ላይ የተጫወተች የነበረችውን የጂም ትንሿን እህት አግተው ሊይዟት ችለዋል ሁለቱም ጠመንጃቸውን እርስ በራስ ከተደቃቀኑ በኋላ ግን ድንገት የተኩስ ድምፅን ይሰማሉ ሁለቱ ሌቦችም በሌላ ሰው ተተኩሶባቸው ሊሞቱ ችለዋል ዳንም ትንሿ ጅ በመያዝም ወደፊት መጓዝ ይጀምራል። ነገር ግን በዚህም መሃል አንደኛው ሌባ የተኩስበትና እንዲወድቅ አድርገዋል። ሌቦቹ ላይም ከሩቆ ሆና እየተኮሰች የነበረችው የነ ጂም እናት ነበረች። ቢሆንም በዚህ መሃል ላይ ግን ጂም ተተኩሶበት የነበረው ደረቱ መሃል ላይ ነበረ። በዚህም ምክንያትም ራሱን ስቶ ይወድቃል። ከዚያም ግን ከሆነ ጊዜ በኋላ ዳን በንጋቢ ይነቃል። በሚያስገርመው መልኩም ደረቱ ላይ ተተኩሶበት የነበረው ቁስል ሙሉ ለሙሉ ሊፈወስ ችሏል። ቢሆንም በቀጭኑ ገመድ ግን እንዳይንቀሳቀስ በወጥ መዶ እንደተያዘ ይመለከታል። እላይ የነበሩት ጂምና ቤተሰቡ ከላይ ሆነው ሰላም ይሉታል። ዳንም ግራ መመጋባት መንፈስ ሆኖ ወደ ቤታቸው ይገባል። እናም በዚህ ጊዜ ላይ ከሜለኒ እውነታውን መስማት ይጀምራል። እሷ እንደምታብራራው ከሆነም መደበኛ የሚባሉ ዞምቢዎች ሙሉ ለሙሉ ወደ ዞምቢነት ወይም ወደ እብድነት እንደሚቀየሩና ዋና ፍላጎታቸውም ሰውን መብላት ብቻ ሊሆን እንደሚችል ትናግሯለች። ሌሎቹ ደግሞ በበሽታው ቢጠቁም ነገር ግን ደግሞ ሙሉ ለሙሉ ዞምቢነታቸው አይቆጣጠራቸውም ነበረ። አእምሯቸው በትክክል የሚሰራ ሲሆን ነገር ግን እንደ ዞምቢዎቹ የተጎዳው አካላቸው ራሱን በራሱ የሚጠግን ይሆናል። ነገር ግን እነዚህ ስፔሻል ተጠቂዎች ሌላ መጥፎ ነገር ደግሞ ነበራቸው። ይህም ከባድ ጉዳት ሲደርስባቸው ወይም ደግሞ ትልቅ ንዴት ውስጥ በገቡበት ሰዓት ላይ የማይቆጣጠሩት ንዴትና እብደት ውስጥ በመግባት ወደ ዞምቢነት ይቀየራሉ። ሜለኒ የነገረችውን ነገር ከሰማ በኋላም ዳን መደንገጥ ይጀምራል። ምክንያቱም እንደነገረችው ከሆነ እሱ ስፔሻል የዞምቢ ተጠቂ ነው ማለት ነው። ምክንያቱም የአባይ ሆኖ ኖሮ ዳን ከተተኮሰበት ጥይት አይተርፍም ነበረ። ምናልባት ይሞታል፣ ምናልባት ደግሞ መደበኛ አይምሮ ምሮ አልባ ዞምቢ ሆን ነበረ። ነገር ግን በትክክለኛ አይምሮ መነሳቱ እንደ ማስረጃ ሊቆጠር ይችላል። ከዚያም ሜላኒ ሌላ አስደንጋጭ እውነታን ደግሞ ተነግሯለች። ትንሹ ልጇ ጂምም ልክ እንደ ዳን ስፔሻል ተጠቂ ሲገለጥም በዛን ቀላሊት ላይ ጥንዶቹን ሊገላቸው የቻለው ራሱ ጂም ነበረ። የተጠቀመውም ሊቆጣጠር የማይችለው ንዴቱን ነበረ። ከአልጋው ጋርም በካቴና እጁን አስሮ የተኛ የነበረው በዚሁ ምክንያት ነበረ። ዳንም ንዴታቸው ተባብሶ ወደ ዞምቢነት የሚቀየሩበትን ጊዜ ሊያቁበት የሚችሉ በት መንገድ ካለ በሚል ይጠይቃታል። ሜላኒም እነሱ ቤት የምትገኘው ውሻ እንደዚህ አይነት ለውጦችን መረዳት እንደምትችልና ምልክት እንደምትሰጥ እናገራለች። ወደዛ ደረጃም ጂም ከመግባቱ በፊትም ምልክት የሰጠችው እሷ ነበረች። ደንም በዚያን ጊዜ ላይ በቤቱ ይገኝ የነበረው ያ ሚስጥራዊ ክፍል ጂም ራሱን በማይቆጣጠርበት ጊዜ የሚገባበት ክፍል እንደሆነ ሊገነዘብ ችሏል። በድንገት ሌላ የመኪና ድምፅን ይሰማሉ። ሜላኒም ልጇን በመያዝ ወደ ውጭ ልታናገራቸው ትወጣለች። የእነዚህም ሰዎች መሪ የነበረውን ባለ ነጭ ጺሙን ሰውዬ የምታውቀው ትመስላለች። እሱ ከማይፈልገው ሰው ጋርም ልጁ መጥፋቷን ተከትሎ እሷን ፍላጋ ነበር እየዞረ የሚገኘው። ሜላኒም የእነሱን ምልክት በተመለከተችበት ሰዓት በሙሉ እንደምታሳውቀው ትነግረዋለች። ከዚያም እሱም ቡድኑን በመምራት ከዛ ቦታ ይሄዳሉ። በዛን ቀን ማታ ላይ ዳን ስለዚህ ቤት ታሪክ እንድትነግረው ይጠይቃታል። ሜላኒም የናሽናል ሴኩሪቲ ኤጀንሲ ይሄ የዞምቢ በሽታ መምጣቱን ቀድሞውኑ ገምቶ እንደነበረና ለዚህም ጥንቃቄ ለማድረግ ሲል በጫካዎቹ ውስጥ ልክ እንደነዚህ ያሉ በሺ የሚቆጠሩ ቤቶች ሊገነቡ እንደቻሉ ትናገራለች። የቤትም በጠንካራ ማቴሪያል ነበር የተሰራው። ያ ብቻ ሳይሆን እንደተመለከትነው ነው በራሱ ኃይል ማመንጨት እንዲችል ተደርጎ ነበር የተሰራው። በዚህ መሃል ላይም ዳን መናደድ ይጀምራል። ምክንያቱም ሜላኒ ይህን ነገር ቀድማ መጣ ከሆነ ለሌሎቹም ቀድማ ማስጠንቀቅ ስለምትችል ነበረ። በዚህ መልኩም የብዙ ሰዎችን ህይወት ማተረፍ ትችል ነበረ። ቢሆንም ሜላኒ ግን ጭንቅላቷን ከመነቅነቅ በተለየ መልኩ ምንም ልታረጋግጥ የቻለችው ነገር አልነበረም። ጂምና ትንሹ እህቱ ሁለቱም ሲወለዱ ጀምሮ የነበረባቸው የልብ ህመም አለባቸው። የነጂማ አባትም ሳይንቲስት ሲሆን የዞምቢ ቫይረስ መምጣቱን ቀድሞ ካወቁ ሳይንቲስቶች መካከል የሚጠቀስ ነበረ። ጂምም ከሶስት ዓመት በላይ በህይወት መቆየት እንደማይችል በተገነዘበበት ጊዜ ላይ አንድ የመጨረሻ ውሳኔን አባቱ ይወስናል። ይህም ለጂም የዞምቢ ቫይረሱን መውጋት ነበረ። ባላሰበው መልኩም ይህ ወደ ስፔሻል ተጠቂዎች እንዲቀየረው ሊያደርገው ችሏል። በሚያሳዝን መልኩ ግን የጂም ንዴት ጊዜ በመጣበት ጊዜ ላይ ራሱ አባቱን ነክሶት አባቱ ከነከሻው ሳይተርፍ ወደ መደበኛ ዞምቢነት ሊቀየርና ሜላኒ ምንም ምንም አይነት ምርጫታ እንድትገለሉ ያደርጋቸዋል። ይህንን ከባድ ታሪክ ከሰማ በኋላ ዳን የሜለኒን ጥንካሬ ያደንቃል። ሁሌም ልጆቿን ለመጠበቅም ማድረግ ያለባትን ነገር በሙሉ ታረግ ነበራ። ከጊዜያት በኋላም ሜለኒና ልጆቿ ዳን ላይ መተማመን ይጀምራሉ። አንድ ቀን ግን ድንገት ውሻዋ ሁለት ትጮኋለች። ጂምን በሽታው ሊነሳበት እንደሆነ በማወቅ ወደዛ ክፍል እንዲያስገቡት ያደርጋል። ሜለኒን በሩን ከዘጋች በኋላ ከጂም ይወጡ የነበሩ ከባድ ድምጾችን ትሰማለች። እነዚህን የስቃይ ድምጾችንም በምትሰማበት ጊዜ ላይ ሜለን ትረበሻለች። ቢሆንም ማረግ የምትችለው ነገር ቢኖር ልጇ በሰላም እስከሚወጣ ድረስ በሩ ላይ ሆና መጠበቅ ብቻ ነበረ። ዳንም ለሷ ተቀይሮላት በሩ ጋር ሆኖ መጠበቅ ይቀጥላል። ጠዋት ላይ ውጭ ላይ የተጫወተች የነበረችው ትንሿ ልጅ ላይ ትኩረታቸው አልነበረም። በመጨረሻ ስትወድቅ ግን ትንሿ ልጅም የልብ ሕመሟ ተነስቶባት ልትወድቅ እንደቻለች ይገነዘባሉ። በዚህ ጊዜም እሷን እንድትድል ያስችላት የሚችል የመድኃኒት አቅርቦት ስላልነበራቸው ዳን እንደ ጂም በቫይረሱ እንድትያዝ ለማድረግ ሀሳብን ያመጣል። ቢሆንም ሜላኒ ግን ይህንን አልተቀበለችም። ጂም ላይ የተፈጠረው ነገርም ታምራዊ ነገር እንደሆነና እሱ ለመትረፍም ከባድ ስቃይን እንዳሳለፈም ትናገራለች። ስለዚህም ትንሿ ልጅ በሰላማዊ መልኩ እንድታርፍ ሊያደረጓት ችለዋል። ጂምም ተሽሎት ከክፍሉ በሚመለስበት ጊዜ ላይም ለመጨረሻ ጊዜ ይሰናበቷታል። ዳን ምንም እንኳን ጂምና ሜላኒ እንዳይሄድ ቢጠይቁትም፣ ነገር ግን የመሄጃ ጊዜው አሁን እንደሆነ በመናገር ሊሄድ ይነሳል። ጉዞውም የጠፋችበትን ሚስቱን ለማግኘት ነበር። ሁለቱ ሰዎችም ከተለያቸው በኋላም ጂምና ሜላኒ የሚገኙበት ቤት በጸጥታ የተሞላ መሆን ይጀምራል። ጂም ከአካባቢው ብዙ የሚያራቅ ሲሆን ሌሊቱንም ለማሳለፍ ሲል እዛው አካባቢ ጋደም ይላል። ባለነጩ ጺም ሰውና ሰዎቹ በጫካው ውስጥ አንድ ተደብቆ የነበረን መኪና ያገኛሉ። ይህም መኪና የነ ጃክ መኪና ነበረ። ከዚህ በፊት ወደ ነ ጂም ቤት ውስጥ ገብቶ የነበሩት ሁለቱ ጥንዶች ይህ ባለነጭ ጺም ሰውዬ የሚፈልጋቸው ሰዎች ነበሩ። ለዛም ነበር ጃክ ከዚህ በፊት መኪናውን እንደሚደብቅ ተናግሮ መኪናውን ሄዶ የደበቀው። መኪናው ከሚገኝበት አካባቢም በቅርብ ርቀት ላይ ሊገኝ የሚችል አንድና አንድ ቤት የእነ ሜላኒ ቤት ብቻ ነበረ። ስለዚህም ይህ ሰው ወደ እነሱ ቤት ሄዶ እነሱን ሊፈተሻቸው ይወስናል። ይበንድ እንዳለ በበረዶ ክምር ውስጥ ተኝቶ የነበረው ዳን ድንገት የሰዎችን ድምጽ ይሰማና ይነቃል። ድምጹን በጠፋበት ጊዜ ላይ ተነስቶ ሲመለከት የሰዎቹ የግርዱካ ያመረ የነበረው ወደ እነ ሜላኒ ቤት እንደሆነ ይገነዘባል። ስለዚህም መጥፎ ነገር እነሱ ላይ እንዳይፈጠር በማሰብ እየሮጠ ወደዛ ቤት መጓዝ ይጀምራል። ከረቀቱን ሲመለከትም ወደዛ ቤት ውስጥ ሰዎቹ ሊገቡ ችለው ነበረ። ባለነጩ ጺም ሰውዬም ሜላኒን ይዟት ስለ ልጁ መገኛ መጠየቅ ይጀምራል። ሰዎቹ በቤት ውስጥ ሲፈትሹ ደግሞ ልጁ ጥላው የነበረውን ዕቃ በቤት ውስጥ ሊያገኙት ችለው ነበር። ሜላኒም ስለዚህ ነገር ምንም የምታውቀው ነገር አልነበራትም። በሌላ በኩል ዳን በድብቅ ሆኖ ውጪ የሚገኙትን ጠባቂዎች በመግደል ወደ ቤት ውስጥ ይገባል። በዚያም ጊዜ በኪችን ውስጥ ተደብቆ የነበረውን ጂምን ሊያገኘው ችሏል። ውስጥም ምን ያክል ሰዎች እንዳሉ ከነገረው በኋላ ዳን መሳሪያውን ይዞ ወደዛ መጓዝ ይጀምራል። ሌሎቹ ሳይሰሙም ጠባቂዎቹን መግደል ይጀምራል። ወደ ዋና ሳሎኑ በደረሰበት ጊዜ ላይ ግን መሳሪያቸውን እሱ ላይ ደቅኑበታል። ቢሆንም ቀጣዩ እንቅስቃሴው ግን ሁሉንም የሚያስደነግጥ ነበረ። ይህም በራሱ ቢላ የራሱን አንገት መቁረጡ ነበረ እነዛ ሰዎች ባደረገው ነገር መደንገጥ እና መገረም ይጀምራሉ። ቢሆንም ሜለኒ ግን ሊያደርግ የፈላገው ነገር ገብቷት ስለነበረ ጂምን ይዛው ከሳሎኑ ውስጥ ይወጣሉ። በደቂቃዎችም ዳን ይሻለውና በኃይል ተሞልቶ ውስጥ የነበሩትን ይጨርሳቸዋል። በዚህ ጊዜ ሜላኒ ሰዎቹን አልፎ እነሱ ላይ ጥቃት እንዳያደርስ ልታስረው አልቻለችም ነበረ። ስለዚህም ከልጇ ጋር በመሆን ከቤቱ ትወጣለች። የዳን ድምፅም ሌሎች ዞምቢዎችን ወደ ቦታው እንዲመጡ የሚጠራ ነበረ። በቀጣዩ ቀን ጠዋት ላይም ዳን በነቃበት ጊዜ ላይ ቤቱ ወደዛ ገብተው በነበሩት ዞምቢዎች ምክንያት እንደተመሰቃቀለ ይመለከታል። በጠረጴዛው ላይም አንድ ደብዳቤ ከሜላኒ ተጽፎለት ነበረ ይህም እሷና ጂም ወደ ሰሜን አቅጣጫ እንደተጓዙ የሚናገር ነበር። ምናልባት እድላቸው ከሆነም አንድ ቀን እንደሚገናኙም ተስፋ አላት። ዳንም ከመሄዱ በፊት ጂሚ የወደው የነበረውን አሻንጉሊት በቦርሰው ይዛል። ከዚያም ወደ ሰሜንም እሱን ጉዞን ይጀምራል። ፊልሙ ከተመቻቹ ላይክና ሰብስክራይብ ማድረጋቸውን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው